ቦሮ ቪሲ ሌንድ። የመጀመሪያው ጥያቄ ካንዩ ዳሽ ሚ ዩር ፐንስል? ኤ ቦሮው፣ ቢ ሌንድ። የሁለተኛ ጥያቄ ካን አይ ዳሽ ዩር ፐንስል? ኤ ቦሮው፣ ቢ ሌንድ። እነዚህ ሁለቱም ጥያቄዎች ከመመለሳችን በፊት አጠር ያለ ማብራሪያ ለማየት ያክል የሁለቱ ዲፈረንስ በተመለከተ ቦሮው ማለት ከሰው የሆነን እቃ ለአጭር ጊዜ ወስዶ ለመመለስ መውሰድ ወይም መበደር ማለት ነው። ቦሮ ሌንድ ከሆነ ግን እኛ ለሌሎች ሰዎች እቃውን ለአጭር ጊዜ ወይም ለተወሰነ ጊዜ ቴምፖራሪሊ ተጠቅመው እንዲመልሱት ስንሰጣቸው ነው፣ ሌንድ አደረግን ይባላል። ግን እኛ ራሳችን ግን ከሌሎች ሰዎች ስንወስድ ግን ቦሮ አደረግን ይባላል። ራይት። ይሄ የሁለቱ ዲፈረንስ ነው ማለት ነው። ስለዚህ በዚህ ምሳሌ መሰረት እነዚህ ሁለት ጥያቄዎችን ለመስራት እንሞክር። የሁለተኛው እኔ ሰራለሁኝ፣ የአንደኛው ደግሞ እናንተ ትሰራላችሁ ማለት ነው። በማብራሪያው ላይ ተመርኩዛችሁ ካናይ ዳሽ ዩር ፔንስል፣ ኤ ቦሮ፣ ቢ ሌንድ። አሁን እኔ ነኝ እየወሰድኩ ያለሁት፣ ስለዚህ ከሌላ ሰው እየተበደርኩኝ ስለሆነ፣ ካናይ ዳሽ ዩር ፔንስል፣ ያንተን ፔንስል መውሰድ እችላለሁ ነው። ስለዚህ ተጠቅሜ ልመልስ ዘንድ ማለት ነው። መልሱ ካናይ ቦሮ ዩር ፐንስል እላለሁ። ለምን ቢባል እኔ እየወሰድኩኝ ስለሆነ፣ እየሰጠሁኝ ሳይሆን እየወሰድኩኝ ስለሆነ። ራይት፣ ታንክ ዩ ቬሪ ማች። የመጀመሪያው ጥያቄ በደንብ አስተውላችሁ ስሩትና መልሱ ኮመንት ላይ ታስቀምጡልኛላችሁ ማለት ነው።